እኔ ልነግራቸው የምፈልገው ነገር ቢኖር ሩታን በማንም እና በምንም ልቀይራት አልችልም። ማንም ቢመጣ ደግሞ እሷን ሊተካ ይችላል። በማንም ልትቀየር የምትችል ሴት አደለች በማንም ማለት ነው። አብርሽ እና ሩታ ላይ ከምናስበው በላይ መራረቅ እየተፈጠረ ነው። በቃ ድጋሚ መገናኘት እንዳይችሉ እየሆነ ነው ነገሩ። ስለዛ አብርሽም እናናግረውና ሩታ ወዳለችበት ሀገር ሄዶ ነገሮችን ቢያስተካክል ደስ ይለኛል። ምንም ሩታ ፊትም ወይም ደግሞ አገሩ ላይ ያለው ሰው ምንም የሚበለው ሩታ የፈለገችው ነገር ታርግ። ግን ደግሞ በቃ ሩታ ያለችበት ድረስ ሄዶ ነገሮችን ማስተካከል አለ። ዝም ብሎ ከመሬት ተነስቶ ሄዶ እሷን ለአውራት ቢል ሌላ ነገር ነው የሚፈጠረው። በቤተሰቦቹም ዘንድ በእሷን በሱም በቃ የማይሆን ነገር የለም። የማይሆን ነገር መፈጠሩ ደግሞ መቶ ፐርሰንት እርግጠኛ ነኝ። ምክንያቱም ሩታ አሁን እዛ ሆና የተመለከተች ያለችው አብርሽ በጣም ደስተኛ የሆነ ነው እየመሰላት ያለው ገብተዋል። ሩታ ምጤ መጣ ብላ ምናምን ነገር ቪዲዮ የሰራችው የዛን ላይ ምን ያህል ስሜቱ እንትን እንደሚል አይተነዋል። ሁነኛ የሆነ ደጀን የሆነ ባል ደግሞ ኑሮ ቢሆን አይዞሽ ሚስቴ ምናምን ነገር ብሎ እዛው የሆነ የሚደግፍ ምናምን ነገር ቢኖር አይከፋውም ማንም ደስ ይለዋል ገብተዋል። ግን ያንን ለማድረግ ደግሞ አሁን ጊዜው ትክክለኛ ጊዜ አይደለም። የባሰ ሌላ ነገር ውስጥ እንፈጥራለን። ሰላም ሰላም፣ ውድ ቤተሰቦች ሰዎች እንዴት ናችሁልኝ? ያኔ ያለው ፈጣሪ ይመስገን እንግዲህ ዛሬም እናንተ ጋር ተመልሰን መተናል። ያው በሰሙን እየተፈጠረ ያለው ነገር ሁላችሁ የምታውቁት ነገር ነውና፣ ያው ብዙዎቻችሁ የብዙዎቻችሁ አስተያየት እኔ ጋር እየደረሰኝ ነው። እንዴት ከኤርሜላ ጋር እንደዛ አይነት ነገር ተሰራላችሁ ከዚህ በፊት ስትናገር አልነበረ ወይ ምናምን እያላችሁ ያላችሁ ሰዎች አላችሁ፣ እና እኔ ብዙ ጊዜ የተናገርኩት ነገር ነው። አብርሽም ሩታም ከፍቷቸው ማየት አልፈልግም፣ ወይም ደግሞ ሲከፋቸው እኔ ወደ ሌላው ወይም ወደ አንቱ መቀየስ አልፈልግም። እዚህ ጋር ሁለቱም እየተጎዱ ነው። አብርሽም በቀደም አይታችሁታል ምን አይነት ስሜት ውስጥ እንደገባ። ልደት ስላከበርንለት ወይም ደግሞ የሆነ ፕሮግራም ስላዘጋጀንለት አይደለም ሊያለቅስ ያለቀሰው ወይም ደግሞ የተሰማው ከዚህ በፊት ከማ ጋር እንደሚያከብር ከማ ጋር እንደነበረ እናንተም ታውቃላችሁ። እና ይመስለኛል ያንን ነገር ተሰምቶት ያንን ነገር እያሰበው ነው ወደዛ ስሜት ሊገባም የቻለው እና እኔ አብርሽም ቢሆን ነሩታም ብትሆን ሁለቱም ከፍቷቸው ማየት አልፈልግም። በምንም አይነት አጋጣሚ ማለት ነው። ምንም ሊፈጠር ይችላል ማንም የፈለገውን ሊያወራ ይችላል። ግን ደግሞ ሩታ መቴነች አብርሽም ወንድሜ ነው እና ብዙዎቻችሁ እንዴት ሩታ በዛ በዛን ያክል አምናክ አንተ ትክዳት አለ ወይም ደግሞ ከሄርሜላ ጋር እንዴት ትሆናለ ምናምን እያላችሁ የነበርና እኔ ሄርሜላ ፈልጌ አይደለም ከኤርሜላ ጋር ይሆንኩት አብርሽን እንጂ። እኔ አሁንም ቢሆን ምንም ነገር ሊፈጠር ይችላል። ምንም ነገር ሊሆን ይችላል። ግን ደግሞ አብርሽ ተጎድቶ ማየት አልፈልግም። አብርሽ ብቻ አይደለም ሩታም ተጎድታ ማየት አልፈልግም። ሩታ ደግሞ አሁን ላይ ወደ ቤተሰቦቿ ሄዳለች ወይም ደግሞ ቤተሰቦቿ ጋር ነችና እኔና እሷ አሁን ላይ ተራርቀናል። ተራርቀናል ስላችሁ ደግሞ ተጣልተ ምናምን አይደለም። እሷም ወደ ቤተሰቦቿ ሰቦቹ ሄዳለች እኔ ደግሞ እዚሁ ነኝና የምንገናኝ ወይም ልንገናኝ የምንችለው በስልክ ወይም በቪዲዮ ኮል ነውና እሷ ጋር ብዙም እየተገናኘን አይደለም ደግሞ ምንም ነገር ሲፈጠር ወይም ምንም አዲስ ነገር ሲኖር ቀጥታ ደውዬ ለእሷ እያስረዳዋት ነው እና ብቻ እሷም ወደ ቤተሰቦቿ ጋር ሄዳ ምን አይነት ምን ላይ እንደሆነች ሁላችሁም አይታችኋል። እና አሁን ላይ ደስተኛ ነች በትንሹም ቢሆን፣ ምክንያቱም ቀጣይ የሚመጣው ነገር ደግሞ ይበልጥ ደስተኛ ያደርጋታል ብዬ አስባለሁ። አሁን ላይ ደግሞ ከቤተሰቦቿ ጋር ነች ወይም ቤተሰቦቿ ጋር ነችና ያው ሁላችሁም ደስታውን ስታዩ ደስተኛ ሆና ስላያችዋት ሁላችሁም ደስ ብሏችኋልና፣ እና እኔ ምን ብዬ ላስረዳችሁ። እንደዛ ደስተኛ ሆና ስላየዋት ወይም ወደ ቤተሰቦቿ ጋር ተቀላቅላ ስላየዋት በጣም ደስ ብሎኛል። ምክንያቱም እዚህ ብቸኝነት ሰምቷት፣ ምክንያቱም ማንም የለም ካጠገቧ። ምንም ስሜት ውስጥ ብትሆን የሚረዳት የለም እና ቤተሰቦቿ ጋር ሆና ግን ምንም ነገር ቢፈጠር ቤተሰብ ምንም ነገር ሊጠላችሁም ወይም ምንም ነገር ብታደርጉት እንኳን መጥፎ ነገር ሊያደርግባችሁ አይችልም። እና እሷም ቤተሰቦቿ ጋር ሄዳ በቃ በትንሽም እንኳን ደስተኛ ሆና ስላየኋት እኔ በጣም ደስ ብሎኛል። እና ከዚህ በላይ ደግሞ ቀጣዩ ደስተኛ እንደምትሆን ተስፋለኝ። ከዚህ በኋላ አዝና ተከፍታ እንደማላየት ተስፋለኝ። እና ብዙዎቻችሁ ደግሞ አንዳንድ የሚያናድር ነገር እየተናገራችሁ ስለነበረ ነው ፈረንጁም አስመሳይ ነበር፣ እስካሁን እያስመሰለ ነበረ፣ ሩታ ጋር ነበረው ምናምን እያላችሁ ያላችሁ ሰዎች አላችሁና እኔ ልነግራችሁ የምፈልገው ነገር ቢኖር ሩታን በማንም በማንምና በምንም ልቀይራት አልችልም። ልቀይራት ባስብ እንኳን ማይሆን ነገር እኔ አሁን ላይ አብርሽ ተጎድቶ ስላየሁት ወይም ደግሞ የሆነ ማንም ስለሌለ ካጠገቡ ሁሉም አሁን ላይ ሁሉም ቡታጅራ ስለሆነ ካጠገቡ ስለሆንኩኝ ሩታ ላይ ተቀየርክባት፣ አንተ ማስመሳይ ነበርክ ምናምን እያላችሁ የነበራችሁ ሰዎች አላችሁና እኔ በማንም ልቀይራት አልችልም። ማንም ቢመጣ ደግሞ እሷን ሊተካ አይችልም። አሁንም ቢሆን ልናገር የምፈልገው ነገር ማለት ነው አሁን ሰው ሁሉ እየመሰለ ያለው መጀመሪያ ሩታ ከጎኗ ሆኜ እንዳይሰማት ብቸኝነት እንዳይሰማት እያረግኩኝ ሩታ ጋር ነበርኩኝና አሁን ሌላ ደግሞ አብርሽ ጋር ስሆን ሩታን እያስመሰለባት ነበረ። ለጥቅሙ ነበር የቀረባት ምናምን እያላችሁ የነበራችሁ ሰዎች አላችሁ። ይሄ አስተሳሰብ እኔ እንጃ ምን አይነት አስተሳሰብ እንደሆነ አላውቅም። ግን ደግሞ ሩታ በማንም ልትቀየር የምትችል ሴት አይደለች፣ በማንም ማለት ነው። ከዚህ በላይ ምንም ልነግራችሁ አልችልም። በቃ ያለው ነገር ይሄ ነው። ግን ደግሞ በቃ አብርሽም ተጎርቶ አይቼዋለሁ። ከዚህ በፊትም ተናግሬያለሁ። ምንም ስህተት ቢኖርበት እንኳን ከጎኑ ሆነን ነው ነገሮችን ማስተካከል መቻል ያለብን እንጂ ልጁን እየራቅነው አይደለም ልናስተካክለው፣ ምንችልም። አሁንም ቢሆን ብቸኝነት እንዳይሰማው ነው እኔም፣ እዩም በቃ ጓደኞቹም ከእሱ ጋር እየሆንን ያለ ነው እንጂ ምንም ከሱ ጥቅም አግኝተን ወይም ደግሞ ጥቅም ፈልገን አይደለም እሱ ጋር ያለነው። ግን ጓደኛችን ነው ተሰምቶት ከፍቶት ማየት አንፈልግም። እና ዛሬ እዩም ጠርቼዋለሁና ስራ ቦታ ነው። ከስራ ሲወጣ ላገኝ እፈልጋለሁ ምናምን ብዬው ከሱ ጋ የምናወራችው ነገር ይኖራል። ምጠይቀውም የሆነ ደስ ማይለኝ ደስም ያላለኝ ነገር አለና በሰሞን እየተፈጠሩ ባሉት ነገሮች ይበልጥ ከሱ ጋር ባወራ ይሻላል ብዬ ነው ቀድሜ። ያው እኔ እዩን እንደ ታላቅ ወንድም ነው እናም ቆጥረው፣ የሆነ ነገር ከመፈጠሩ በፊት ብዙ ጊዜ ታውቃላችሁና ደውዬም ነግረው እሱን ነው የሆነ ነገር ከመፈጠሩ በፊት ይሄ ነገር እንዲህ ቢሆን ጥሩ ነው ምናምን ብዬ ቀድሜ ምነግረው ለሱ ነው እና ዛሬም ማናገረው ነገር ይኖራል። አብርሽና በሩታ ጉዳይ የሆነ ማናገረው ነገር አለ። ምክንያቱም እዚህ ጋር የሆነ ይበልጥ አሁንም ቢሆን እኔ ባዩት እኔ አብርሽ ሩት አብርሽ አጠገብ ሆኜ በተረዳሁት ነገር ቢኖር በጣም አብርሽና ሩታ ላይ በጣም ክፍተት እየተፈጠረ ነው ያለው። ከምላችሁ በላይ ክፍተት እየተፈጠረ ነው ያለው ያ ነገር ደግሞ እኛ ጓደኞቹ ተባብረን ወይም ደግሞ እየመከር ነው እና ማስተካከል መቻል ያለብን በአብርሽም ሩታ ያለችበት ቦታ ያለችበት ሀገር ድረስ ሄዶ ምንም ፊት ትንሳው፣ ምንም ትበለው፣ በዚህ ሰዓት ካጠገቧ መሆን መቻል አለበት። እና እዩን አይ እያወራው ነበር እና አንዳንድ አንድ ስሜት ስሜትኛ የሚያደርጉ ንግግሮች አሉና ያው እንደዛ ተፈጥሮ ነበር፣ ግን ቀላል ተላይ ነው እ ቀላል ተልተናዳል። ምን እናደርጋለን? ያው አንድ የሆነ የሚያናድዱ ንግግሮች በቃ የሆነ በኮመንት በውስጥ መስመሩ ምናምን ሲላከል የሆነ ነገር ያናደደ ምን ያውን ሩታ ላይ አስመሰልክባት ምናምን ሲሉኝ በጣም ተናድጄ እያወራኋቸው ነበር እና እኔ አንተም ታውቃለህ ለሩታ ላብርሽ ምን አይነት ቦታ እንዳለኝ እና ለሩታ በምንም አይነት አጋጣሚ ላስመስልባት እንደማልችል እየተናገርኩ ነበር እና ለዛ ነው ፊት የተቀያየረብህ። በአንተ መስሎ ነው ግራ እኔ ደግሞ ምን አረግ ሆነ ግራ ገብቶኛል። ስራ እንዴት ነው? ስራ ምን ማለት ነው? እግዚአብሔር ይመስገን። ምን በሰሞኑ ቪዲዮዎች ናቸው የሆነ ሰው እንትን እየጻፈ ምናምን እና አራው አይ፣ እኔ አሁን አብርሽ በዚህ ሰሞን ታውቃለህ ምን አይነት ስሜት ውስጥ ልደት እንኳን አክብር እንለት እኔ ታውቃለህ፣ በቃ ሁለታችንም የጠበቅነው የነበረው ደስ ብሎት እናሳልፋለን ምናምን ብለን ነበርና ግን ወደዛ ስሜት ሲገባ ሲያለቅስ ነው እኔ በጣም የተሰማኝ ተነረኝ ነው ወለ ግን እኔ አብርሽ ትንሽም ተጎድቶ ብቸኝነት እንዳይሰማው ምክንያቱም እነብሩክም ማንም ስለሌለ ማንም አብሮ የነበሩ ሰዎች በዚህ አጋጣሚ ባይዘው ፈረንጁ እውነት ለመናገር የሆነ እንትን ሲል የነበረው ይሄ ቪዲዮም ላይ ምናም ነገር በደንብ ሲሯሯጥ፣ አብርሽ ደስ እንዲለው የሆነ ጉዳይ ውስጥ እንዳይገባ ከዚህ በፊት አብርሽ እንደምታውቁት የለመደው ነገር አለ፣ ሩታ እዚያ ያለች፣ ከዛ በተጨማሪ ደግሞ ነብሩክና ቤል ሁሉም እዚህ በነበሩበት ሰዓት ብዙ ነገሮች ለምዷል ማለት የሆነ አለ አይደለም ከነሱ ጋር ሀሳቡን የሚመገላለጽ ከነሱ ጋር አብሮ ነገሮችን የማውራት ምናምናም ከአቤልና ከብሩ ጋር በተለይ በደንብ ብዙ ነገሮችን ለምዷል። እና አሁን እነሱ ሁሉም ጥለውት ስላልመጡ ስለሌሉ፣ እዚህ ሌላ ቦታ ላይ ስለሆኑ ግዴታ የሚያወራው ሰው፣ የሚያናግረው ሰው፣ ሀሳቡን የሚገልጽለት ሰው ምናምን ነገር ይፈልጋል። እና በዚህ ሰዓት ደግሞ ያለ ነው እኛ ነን። እኛ እስከሆነን ድረስ ደግሞ ያው አብሪሽ ማናገር የሚፈልገው በዚህ ሰዓት ደግሞ ያለው እንግዲህ አስቡት በቃ የዘጠኝ ወር ሊሞላት ትንሽ የቀራት ባለቤቱ ከሱ ከሷ ጋር ተራርቆ ለብቻ ያለ አንድ ሰው ምን አይነት ስሜት ውስጥ ልጅ እየናፈቀ ያለ ሰው ምን አይነት ስሜት ውስጥ ሆኖ ነገሮችን እንደሚያስብ ነገሮችን እንደሚያገናዝብ ትረዳላችሁ ብዬ አስባለሁ እና በዛ አማካኝነት ምናልባት አብርሽ እንዳይከፋው በማለት አብርሽ የሆነ ሌላ ስሜት ውስጥ እንዳይገባ ሌላ ነገር ውስጥ ይሆናል አይደል፣ ብዙ ጊዜ ሰይጣን ሌላ ሌላ ነገሮችን እንድታስቡ ያደርጋልና በዛ ነገር ውስጥ እንዳይገባ ደስተኛ እንዲሆን በማንኛውም አጋጣሚ ደስተኛ ብቻ ሳይሆን እነዛ ሀሳቦች የሚረበሽበት ሐሳቦች እንዳይመጡ የሚተክስባቸው ነገሮች እንዳይመጡ የተለያዩ መንገዶችን ሄርሜላም ተጨምራ ነገሮች በቃ እንዲራሳቸው ነገሮችን የሆነ ሀሳብ ውስጥ እንዳይገባ እየተደረገ ያለበት ሁኔታ ስላለ ፈረንጁን በዛ አማካኝነት ብዙ ብዙ ነገሮችን ያው ከቪዲዮ መመልከት ትችላላችሁ ብዬ አስባለሁ። ነገሮችን ዋጥ እያደረገ እንትን ለማለት የሆነ አለ አይደል ስሜቱን ወጥ እያደረገ ለማሳየት እየሞከረ ነው እና በዛ ደግሞ ብዙ ሰዎች ሩታ ላይ ዞሮባታል፣ እሱም እንደዚህ አድርጓል እንደዚህ አድርጓል የምትሉ ሰዎች ምን 100% ፈረንጁ እኔ እስካሁን አይቼዋለሁ። ከዚህ በፊትም እንደዚህ ብዙ ነገሮች አይቻለም። የሚለወጥ ሰው አይደለም። ይሄንን በዚህ አጋጣሚ መናገር እፈልጋለሁ። ምክንያቱም ደብሮት አሁን እንደዚህ አይኑ ቀልቶ ምናምን ነገር ሳይ የሆነ ሌላ ስሜት ውስጥ ገብቶ ማየቱ ስለደበረኝ በዚህ አጋጣሚ ልናገር ብዬ ነው። ብቻ እኔ ሁለታቸውንም በማንም ልቀይራቸው ማልችላቸው ሰዎች ናቸው። ምንም ነገር ሊፈጠር ይችላል። የተፈጠረው ነገር እንዳለ ተፈጥሯል። በቃ ሁለቱን ከፍቷቸው ማየት ስለማልፈልግ ነው። በቃ ተለያይተውም ከሆነ መለያየቱን የሚባለው ነገር ማሰብ እንደማንፈልግ ሁላችሁም ታውቃላችሁ። እንደተለያዩ ማሰብ አይፈልግም። እኔም እንደዛው፣ ግን ደግሞ ተለያይተው ቢሆን እንኳን ሁለቱን ከፍቷቸው ማየት አንፈልግም። በቃ አሁን ላይ ሩታ በትንሹም ቢሆን ቤተሰቦቿ ጋር ሄዳ በቃ ያላትን ስሜት እየገለጸችላቸው ቢያንስ ካጠገቧ ቤተሰቦቿቸው ቤተሰቦቿ አሉና አብርሽ ደግሞ እንኳን ቤተሰቦቹ ይቅርና ጓደኞቹ እንኳን ለባል ከሄዱ እስካሁን አልመጡ እና እንደዚህ ሆኖ ማየት ስለማንፈልግ እንጂ አጠገቡ የሆን ነው፣ ሌላ ምንም ፈልገን አይደለም። ብቻ እዩ ዛሬ ሆነ በቃ እኛ እዚሁ መጀመሪያ አውርተን ወይም ደግሞ የሆነ ነገር ተነጋግረን ላብርሽ ሄደን የሆነ የምናወራው ነገር ስላለ ነው ዛሬ የሚጠራው እና እዩ በዚህ ሰሞን ምንም ነገር ተፈጥሯል። ያው በሚፈጠረው ነገር ወይም እየተካሄደ ያለው ነገር ምንም ልባችን ባይተማመንበትም ወይም ደግሞ ምንም ደስተኛ ባንሆንበትም ደስተኛ ባንሆንበት ስለ በቃ የሆነ ማንፈልገው ነገር የሆነ የምንወደው ነገር እንኳን ቢኖር ከጎን ደግሞ የሆነ ማንፈልገው ነገር ይኖራል እና እኔ አሁን እየተሰማኝ ያለው ነገር ምን እንደሆነ ታውቃለህ? እዩ አብርሽና ሩታ ላይ ከምናስበው በላይ መራረቅ እየተፈጠረ ነው። በቃ ድጋሚ መገናኘት እንዳይችሉ እየሆነ ነው ነገሩ። ስለዛ አብርሽም እናናግረውና ሩታ ወዳለችበት አገር ሄዶ ነገሮችን ቢያስተካክል ደስ ይለኛል። ምንም ሩታ ፊትም ትንሳው ወይም ደግሞ አገሩ ላይ ያለው ሰው ምንም የሚበለው፣ ሩታ የፈለገችው ነገር ታርግ ግን ደግሞ በቃ ሩታ ያለችበት ድረስ ሄዶ ነገሮችን ማስተካከል አለበት። ምክንያቱም አሁን የሚያስፈልጋት ሰዓት ነው አብርሽ ለሩታ የሚያስፈልጋት ሰዓት ላይ ነው አሁን ያለችው። ስለዛ ምንም ነገር ይፈጠር እኔ እዛ ሄዱ ነገሮችን ቢያስተካክል ደስ ይለኛል። መጀመሪያ እኔ እናንተ እናውራበት ብዬ ነው። ፈረንጅ ሐሳብ እኮ ትክክል ነው፣ ግን እኔ አሁን ምን መሰለ እንኳን አማቾች ቤት ሄዶ ጭቅጭቅ መፍጠር እንደገና ክርክር መፍጠር ወደ እኔ ወደ ቤት የተመለሽ ልጄን ማየት እፈልጋለሁ፣ ልጄን እንትን ማለት እፈልጋለሁ ማለት ይቅርና ጓደኞች ፊት ራሱ ሚስትህን የሆነ አልባሌ ንግግር መናገር ከባድ ነው። ገባ? አሁን እነሱ ሁለቱም የተለያየ አይነት ሐሳብ ላይ የተለያየ አይነት ጭቅጭቅ ላይ ናቸው። በዚህ ሰዓት አብርሽን ሂድና አማቾች ቤት ላይ ከሩታ ጋር አውራት ከሩታ ጋር ተነጋገር ምናምን ማለት የነዛ አማቾቹም ቢሆኑ ማለት የሆነ የሆነ ነገር ሩታ እንዲናገራት ምናምን አይፈልጉም። በቤተሰብ ፊት ማለት ነው። ለምሳሌ አሁን እኔ እህቴን የሆነ ሰው አገብቶ ያ ሰውዬ መቶ ቤት ላይ እህቴን የሆነ ነገር እንዲናገራት ምናምን አልፈልግም። ከሰውዬው ጋር ጸብ ውስጥ ነው የምገባው። ገብቷል። ምንም ነገር ምንም ምንም ይሁን ምንም ያ ነገር ደግሞ በአብርሽ በኩል እንዲፈጠር አልፈልግም። ገባ ተረተኛል ብዬ አስባለ። አማቾች ጋር ሄደ መጨቃጨቅ ምናምን ምናምን ነገር በጣም ዊርድ ነው። ከባድ ነው። ገብተዋል ወይ መጀመሪያ እነሱ በስልክ አውርተው ጨርሰው ወይ ደግሞ ካልሆነ የሆነ መልእክተኛ ተልኮ አውርተው ተነጋግረው ምናምን ወይ አንተ ሄደህ ሩታ አብርሽን ማግኘት እንዳለባት ወይ ደግሞ አብርሽና ሩታ ማገናኘት እንዳለባቸው ነግረሃት ምናምን ነገር ተብሎ ነው እንጂ ሄደህ ማገናኘት የምትችለው። ዝም ብሎ ከመሬት ተነስቶ ሄዶ እሷን ለአውራት ቢል ሌላ ነገር ነው የሚፈጠረው። በቤተሰቦቹም ዘንድ በእሷን በሱም፣ በቃ ማይሆን ነገር የለም የማየ ነገር መፈጠሩ ደግሞ መቶ ፐርሰንት እርግጠኛ ነኝ። ምክንያቱም ሩት አሁን እዛ ሆና እየተመለከተች ያለችው አብርሽ በጣም ደስተኛ ይሆን እየመሰላት ያለው ገብቶሃል ይሁን ስልክ የአብርሽን ልቡን አላውቀውም ውስጥ ላይ ጋብቼ እሱ የሚያስበው የሚረዳውን አይምሮን እያንዳንዱ ነገር አላቅም፣ ግን አሁን በቪዲዮም እየተመለከተች እንዳለችው ከሆነ እሷ በጣም ልደ ያለሷ ልደት አንደኛ ነገር ተከብሮለታል ያለሷ ማለት ነው። አስበህዋል? ያለ ባለቤቷ ልደት ተከብሯል። ከዛ በተጨማሪ ደግሞ እንደዚህ ብዙ ብዙ ግልጽ ልናገረውና ለሄርሜላ ብሎ እውነት የሚሆን ውሸት ምንም የሚሆን ምንም ለፕራንክም ብለን ቢሆን እኛን ጓደኞቹን በትንሽ አስደብሮናል አይደል? ለዛኔ እሷን ይዞ ሲሄድ ምናምን ምናምን እኛም የልባችንን ተናግረናል። ያው በቃ ለቪዲዮ ለፕራንክም ቢሆን የሆነ የሆነ ነገር እሱን የገመት ነበር። እሱ እሱን ስለሚመለከት ለእሷ ያለውን ቦታ ተመልክታለች። ለሄርሜል ያለውን ቦታ ያንን ያንን እየተመለከተች ስለሆነ ሩታ አሁን ላይ በጣም ከባድ ነው የሚሆነው። ሄደህ እዛ ጋር አሁን ብታመናጭቀው ወይ እሱ ቢያመናጭቃት አስበኸዋል ምን እንደሚፈጠር አማቾች ቤት። አሁን ይሄንን አሳብህ እኮ ምርጥ ነው። ምክንያቱም ይብዛም ይነስም ቪዲዮ ላይ ተመልክተናታል። ሩታ ምጤ መጣ ብላ ምናምን ነገር ቪዲዮ የሰራችው የዛኔ ላይ ምን ያህል ስሜቱ እንትን እንደሚል አይተነዋል። ፋሚሊም ሲጨነቅ ምናምን እያንዳንዱ ነገር አይተናል አይደለም። በዛ ሰዓት ደግሞ አንድ በቃ አላ ሁነኛ የሆነ ደጀን የሆነ ባል ደግሞ ኖሮ ቢሆን አይዞሽ ሚስቴ ምናምን ነገር ብሎ እዛው የሆነ የሚደግፍ ምናምን ነገር ቢኖር አይከፋውም። ማንም ደስ ይለዋል። ገብቷል። ግን ያንን ለማድረግ ደግሞ አሁን ጊዜው ትክክለኛ ጊዜ አይደለም። የባሰ ሌላ ነገር ውስጥ እንፈጥራለን። ምክንያቱም አሁን ሁለቱን ደስተኞች ናቸው ማለት እኔ ደስተኞች ናቸው ማለት የሆነ ቢያንስ ከጭቅጭቅ ትንሽ ለቀቅ ብለዋል ለማለት ያህል ነው እንጂ ሙሉ ለሙሉ የሆነ ውስጣቸው ደስተኛ ሆነ ምናምን ለማለት ፈልጌ አይደለም። አክቹሊ ግን አሁን ይሄ አሁን ያመጣው ሀሳብ አሁን ባይሆን ባይነኝ እንደግሌ ማለት ነው እንታሰለ አሁን የነሱ ምን እንደው ጭቅጭቃቸውን ቆመ፣ አይደለ ጭቅጭቃቸው፣ እንደውም ቢኖር ይሻለናል ለእኛ የሆነ እያቀራረባቸው ሊመጣ የሚችል ነገር ሊፈጠር ይችላል፣ በጭቅጭቅ መሃል ማለት ነው። አሁን ግን ጭቅጭቅ የለም፣ ሁለቱም ተገላግለናል ምናምን ብለው፣ ግን የመጨረሻ የመለያየት ደረጃ ላይ እየደረሱ ነው። አሁን ላይ ለእኔ ምን እንደማስታቃለ በቃ ምንም ነገር ይፈጠር ማንም ፊት ይንሳው ማንም ይስደቡ በቃ ችሎ የሆነ ነገሮችን ችሎ የሆነ ይህን ነገር ቢያደርገው ደስ ይለኛል። ማንም ሰው ማለት ነው የፈለገው ሊናገር ይችላል። ግን የሆነ መስዋዕትነት ከፍሎ በቃ ከዚህ በሞከረው ሰው አለ። እነ ብሩክ ሞክረውታል። ስለ በሰው በሰው አይሆንም። ማርቆስ ሞክሮታል። አቤል ሞክሩታል። እነ በቃ ሁሉም ፋሚሊ እኮ ሞክሮታል። ይሄ ነገር እንደገና አንድ አዲስ አሁንም ከዜሮ እንጀምር ብለን ብንል ሌላ ትግል ነው። እንደባለፈው እንደገና ሁሉም ሰው መሰዳደብ፣ እርስ በርስ መባላት፣ መጣላት ምናምን ነው አሁን የሚተርፈን። ቢያንስ አሁን በተሻለ መልኩ ሁሉም ሰላሙን አግኝቷል። ሰላሙን አግኝቷል። የእነሱ መፋታት ሰላም ፈጥሮልን አይደለም ለኛም ሆነ ለሁሉም ግን ቢያንስ አሁን ልጁ እስኪወለድ ድረስ የተረገዘው ልጅ እስኪወለድ ድረስ ይሄ አንድ ፍሬ ሕፃን ልጅ ወጥቶ በአይነ ስጋ እስኪያየው ድረስ ምናምን ምናምን ቢያንስ ለሷም ለጽንሷም ምርጥ ይሆናል ብዬ አስባለሁ። ከጭቅጭቅ መራቋ ፋሚሊ ጋር መሆኗ ምናምን ምናምን ያው በቃ ልጁ ምጥ የመጣ ጊዜ ማንንም አይቀርም፣ እንደማንኛውም አባት እንደማንኛውም እንደሚመለከተው እንደልጁ ባለቤትነት ሄዶ ሆስፒታል አለሁኝ ምናም ብሎ ቀበቶ ፈቶ ምናም ምናም ልክ ማንም ከዚህ በፊት አባቶቻችንም ጓደኞቻችንም ሲያደርጉ እንደነበሩት የማድረግ ግዴታ አለበት። እሱን ያደርጋል ብዬም ተስፋ አደርጋለሁ። ግን አሁን ላይ ግን በዚህ ሰዓት ፈረንጁ፣ አንተ ያመጣኸው ሐሳብ፣ እኔ ሆነ ለመናገር አልተዋጠልኝ። ምናልባት ቤተሰቦች፣ እናንተ የምትጨምሩበት የምትሉት ነገር ካለ አላቅ እኔ አላቅ፣ ምክንያቱም እነግሬያቸዋለሁ። ከባድ ነው አሁን ላይ በዚህ ሰዓት ሄደህ አማች ቤት የተጣላ ባልና ሚስት ባለቤት እየሄዱ አማሽ ቤት ያውራ ያናግር ልጅቷን ይጥራ ባለቤቱን ይጥራ እንደዚህ እንደዚህ ቦታ ያውራ ማለት እኔ ይከብደኛል እውነት ለመናገር ግን አንተ ግን ራስህ ብትሄድ ደስ ይለኛል ፈረንጅ አንተ ሄደህ ልክ አንተ የባሏ ጓደኛ ነህ የአብርሽ ጓደኛ ነህ የእሷን ምርጥ ወዳጅ ነህ እንደ ወዳጅነትህ እንደ አብርሽ ጓደኛነትህም እንደምትክ ሆነህ ያለውን ነገር ክፍተት ለመሙላት ብትሞክር እዛ ያለውን አንዳንድ ነገሮች ለአብርሽም እየነገርክ ያለውን ክፍተት እንደዚህ እንደዚህ እያልክ የሆነ ነገሮችን ብታስተካክል በጣም ደስ ይለኛል፣ በበኩሌ ማለት ነው። ይበልጥ አሁን በጭቅጭቅ ነው እነዚህ ልጆች ነፃ ያወጡት፣ መጨቃጨቅ ነው እንጂ ቆመው በቃ። ይሄ በዚሁ ከቀጠለ እንግዲህ እኛም አንተን ጓደኞቹም እነሱ የማገናኘት እድላችን ጠባብ ይሆናል፣ በዚሁ ከቀጠለ ማለት ነው። ምክንያቱም ይበልጥ ከኔ እኔ እንጃ ብቻ ግን ብቻ መናገር ማልፈልጋቸው ብዙ ነገሮች አሉ። ሩታ ያለችበት ድረስ ሄጄ ነገሮቹን ባስተካክል ደስ ይለኛል። ግን ደግሞ በሰው የሚሆን ነገር አይደለም። ከዚህ በፊት በሰው ቢሆን ኖሮ ከዚህ በፊት ያልገባበት ሰው አለ። እኛ ጓደኞቹ ሁላችንም ገብተንበታል፣ ሊስተካከል አልቻለም። እስ እኔ ደግሞ ሁለቱ አንድ ላይ ሆነው የሚነጋገሩት ነገር ካለ ሁለቱ ያውሩ በሚል ነው እንጂ ሌላ በምንም አይደለም። እኛ በጓደኞቹ የሚሆን ነገር አይደለም ግን ደግሞ በሰው አይሆንም። ይሁን ሁለቱ ቢቀራረቡ ደስ ይላል። የሆነ ቦታ ቁጭ ብለን በደንብ ብናወራበት፣ ምክንያቱም ቪዲዮ ጠፍቶ ነገር የሆነ ማድረግ ያለብን ነገሮች ማውራት ይኖርብናል። ፈረንጅ ምን ታስባለህ? አሪፍ እኮ ነው ሀሳብ ግን ከሱ ይልቅ አንተ ብትሄድ ይሻላል።